የነዳጅ መኪኖች ወደ ኢትዮጵያ መግባት ጀምረዋል። በልዩ ሁኔታ እውቀት ላለው ሰው አሁንም ከኤሌክትሪክ መኪኖች ይልቅ የነዳጅ መኪኖች የተሻሉ ናቸው ብለ የምታስብ ከሆነ የግድ ይህንን ቪዲዮ መመልከት አለብህ። ምክንያቱም ማይልድ ሃይብሪድ መኪኖች ወደ ነዳጅነት እንጂ ወደ ኤሌክትሪክነት አጋድሉ። የተገጠመላቸው ባትሪ እንዲሁም ሞተራቸው መጠናቸው በጣም ትናንሽ ከመሆኑም በላይ ለመኪናው ልክ እንደ ሬንጅ ኤክስቴንደርነት ብቻ ነው የሚያገለግሉት። ስለዚህ መኪናው ነዳጅ ነው ብትሉ ሚስቅባችሁ የለም። ነገር ግን መኪናው ሃይብሪድ መኪና ነው። በእርግጥም የነዳጅ መኪኖች የተሻሉ ናቸው ብለህ የምታስብ ከሆነ የግዴታ ማይልድ ሃይብሪድ መኪኖችን መመልከት አለብህ። ለምን ይመስልሃል? እንደ ድሮ የነዳጅ መኪኖች ወደ ኢትዮጵያ ለምን አይገቡም ብሎ የሚከራከር ሰው ጠፍቷል? ምክንያቱም ማይልድ ሃይብሪድ መኪኖች አሉ ማለት ማይልድ ሃይብሪድ መኪኖች ፍጹም ወደ ነዳጅነት የሚያጋድሉ መኪኖች ናቸው። ለዚህም ነው በብዛት እነ ሱዙኪ ዲዛየር እና ስዊፍት እና መሰል መኪኖች ከነበሩበት ፉል ነዳጅነት ወደ ማይልድ ሃይብሪድነት እየተቀየሩ ወደ ኢትዮጵያ እየገቡ ያሉት። የዛሬውን ቪዲዮ ማይልድ ሃይብሪድ ከሆኑት መኪኖች መካከል ምርጡን መርጬ ያቀርብላችኋለሁ። በኤስዩቪ ደረጃ ጥቂት ከሚባሉት መኪኖች አንዱ ነው። ዋጋውም በጣም ተወዳዳሪና ዝቅተኛ ከሚባሉት ውስጥ አንዱ ነው። ለዚህም ነው መኪናው በብዛት ወደ ኢትዮጵያ እየገባ የሚገኘው ሱዙኪ ፍሮን ኤክስ ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ኢንጂነር ጎሳ ነኝ። እንደ ተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ዛሬ ደግሞ ማይልድ ሃይብሪድ ስለሆነው ስለ ሱዝኪ ፍሮኒክስ እናወራለን። በእርግጥም የነዳጅ መኪና የምትወዱ ከሆነ ይህንን መኪና አድናቂው ነው የምትሆኑት። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ማይል ለሃይብሪድ መኪኖች በጣም ጥቂት ሞተርና ጥቂት የሚባል ባትሪ ተገጥሞላቸዋል። ይህም የመኪናውን ኤፊሸንሲ ለመጨመርና የነዳጅ አጠቃቀሙን ዝቅ ለማድረግ ታስበው የተገጠሙ ሞተርና ባትሪዎች ናቸው። ማይልድ ሃይብሪድ መኪኖች ከፉል ሃይብሪድ መኪኖች አንጻር ሲታዩ በጣም ብዙ የሚባሉ ጥቅሞች አሏቸው። መኪኖቹ ወደ ነዳጅነት ስለሚያጋድሉ ረጅም ሬንጅ ይጓዛሉ። በጣም አስተማማኝ መኪኖች ናቸው። ሌላኛው ከፉል ሃይብሪድ አንጻር ስትመለከቷቸው ዋጋቸው በጣም ዝቅተኛ ነው። ሌላው በጣም የሚወደድላቸው ነገር ደግሞ ቻርጅ አታደርጓቸውም። ማለትም እራሱ ኢንጂኑ እንደ ጄኔሬተር ሆኖ ባትሪውን መልሶ ቻርጅ ያደርገዋል እዛው። ስለዚህ መኪና ወደ ነዳጅነት ነው የሚያጋድለው ስላችሁ ምንም አያስደንቅም። መኪና ድሮውንም ባትሪ ነበረው የነዳጁን ቢሆን፣ ያንን ባትሪ ደግሞ ጄነሬተሩ ቻርጅ እያደረገው ይቀጥላል። ይህም እንደዛው ነው። ሌላው የሚነሳባቸው የማይልድ ሃይብሪድ መኪኖች ዲስ አድቫንቴጅ ተብለው የሚነሱት ነገሮች አሉ። የመጀመሪያው በኤሌክትሪክ ብቻ አይነዱም። ማለትም ባትሪ ያላቸው ብላችሁ በኤሌክትሪክ ባትሪያቸው ብቻ ልንቀሳቀስ ብትሉ በጭራሽ የሚቻል ነገር አይደለም። መጠናቸውን በጣም ዝቅተኛ ነው፣ 48 ቮልት ያክል ነው። ይህም የቀድሞቹ ከባባድ መኪኖች ላይ የባትሪዎች ሲሪስ ፓራራድ በማያያዝ እንደምንጠቀመው ያለ ነው። ባትሪያቸው በጣም ትንሽዬ ነው። ይህ እንደ ዲስአድቫንቴጅ የሚወሰድባቸው ነው። የተከበራቸው የቻናል ቤተሰቦች፣ አሁን ደግሞ ስለ መኪናው በደንብ አድርጌ ብትንትን አድርጌ ስፔሲፊኬሽኖችን እነግራቸዋለሁ። በመጀመሪያ ደረጃ የምነግራችሁ ስለ ኢንጂኑ ነው። ኢንጂኑ 1.5 ሊትር ኢንጂን የተገጠመለት ሲሆን 103 HP ማመንጨት ይችላል። በጣም ተለቅ ያለ ሆርስ ፓወር ያለው መኪና ነው። እንግዲህ የመኪናው አይነት ማይልድ ሃይብሪድ የሚባል ቢሆንም ባትሪያቸው አነስተኛ ነው። ይህ መኪና እንግዲህ ፕሮዳክሽን የጀመረው ከ2023 ጀምሮ ሲሆን እስከ 2025 ዓ.ም ተመረተ። እንግዲህ ምርት አለው ማለት ነው። በጣም ተፈላጊ የሆነ የመጣ መኪና ነው። ቦዲ ታይፑ አምስት ሰው መጫን የሚችል SUV ሲሆን አምስት በሮች ያሉት መኪና ነው። ፊውል ታይፑን ስንመለከት ፔትሮል ሲሆን ማክሲመም ስፒዱ ደግሞ 175 ኪሎ ሜትር ፐር አወር ነው። ስለ ባትሪ ስነግራችሁ ደግሞ ባትሪው 48 ቮልት ሲሆን በአጠቃላይ ሊቲየም አዮን ፎስፌት የሚባል የባትሪ አይነት ተገጥሞለታል። ጸድ የሚባል ነው። ኢንጂኑ በአጠቃላይ 103 ኤችፒ ማመንጨት ሲችል ቶርኩ ደግሞ 137 ኒውተን ሜትር ነው። ላይአውቱ ፍሮንት ዊል ድራይቭ የሚባል ሲሆን ኢንጂን ሞዴሉ ደግሞ ዱዋል ጀት የሚባል ነው። ነምበር ኦፍ ሲሊንደሩ እንግዲህ የመኪና ከዚህ በፊት እንደሚታወቀው ከ3 እስከ 4 ሲሊንደር ያለው ሲሆን የ2025ቱ ደግሞ 4 ሲሊንደሮች ናቸው ያሉት። የዚህ መኪና ማክሲመም ዋይቱ 1480 ኪሎግራም ሲሆን ማክሲመም ሎዱ ደግሞ ከ440 እስከ 445 ኪሎግራም ነው። ትራንኩን ማለትም ቦት ስፔሱን ስንመለከት 304 ሊትር ነው። ይህም በሚኒመም ደረጃ ነው። በማክሲመም ደረጃ ግን 1009 ሊትር ያክል ስፔስ አለው አሁን ደግሞ ዳይመንሽኑ ልንገራችሁ የዚህ መኪና ርዝመት 3995 ሚሜ ሲሆን ስፋቱ ደግሞ 1765 ሚሜ ነው። ቁመቱ 1550 ሚሜ ሲሆን ዊል ቤዙ 2520 ሚሜ ነው። ዊል ቤዝ ማለት ከጎማ ጎማ ያለውን ስፋት ሲያመለክት ነው። ስለ ጊር ቦክሱ ስንነጋገር ደግሞ አምስት ጊሮች ማኑዋል ትራንስሚሽን የሚባል በአውቶማቲክም ያለው ሲሆን፣ በአጠቃላይ ብሬኩ የፊተኛው ዲስክ ነው፣ የኋለኛው ድራም ነው። ኤቢኤስ አንቲሎክ ብሬኪንግ ሲስተም ተገጥሞለታል። ሪም ሳይዙ 16 ሲሆን በአጠቃላይ ስለ ትራንስሚሽኑ በቀጥታ ስነጋገር አምስት ስፒድ ማኑዋል ትራንስሚሽን እና ስድስት ስፒድ አውቶማቲክ ትራንስሚሽን የተገጠመለት ሲሆን ፊውል ኤፊሽንሲው እስከ 21.5 ኪሎ ሜትር በሊትር ብቻ መጓዝ ይችላል። እንደ ነገርኳችሁ በባትሪው ብቻ ወይም በኤሌክትሪክ ብቻ መጓዝ አይችልም። በአጠቃላይ ግን በሊትር እስከ 21.5 ኪሎ ሜትር መጓዝ ይችላል። በነገራችን ላይ የቻናሌ ቤተሰቦች ይህ መኪና በተለያዩ እንግዲህ የኢንጂን አማራጮች የቀረበ ነው። በመጀመሪያ ደረጃ 1 ሊትር አለው፣ 1.2 ሊትር አለው፣ 1.5 ሊትር አለው፣ 1.5 በሌላ ኢንጂን፣ እንዲሁም በማይልድ ሃይብሪድ የሚባለው በ1.5 ነው። በኖርማሎቹ ግን ከ1 ሊትር እስከ 1.5 ሊትር አማራጭ አለው። በማይልድ ሃይብሪዱ ግን 1.5 ሊትር አማራጭ ያለው መኪና ነው። የተከበራችሁ የቻናል ቤተሰቦች ይህ መኪና እንግዲህ ከ2023 መመረት ጀምሮ በአጠቃላይ ወደ ብዙ ሀገራት ተልኳል። ለምሳሌ ላቲን አሜሪካ፣ አፍሪካ፣ አውስትራሊያና ጃፓን የሚጠቀሱ ሀገራት ናቸው። የተከበራችሁ የቻናል ቤተሰቦች አሁን ደግሞ የዚህን መኪና ዋጋ ልንገራችሁ። ሁላችሁም የመኪናውን ዋጋ ለመስማት እንደጓጓችሁ ተስፋ አድርጋለሁ። ይህ መኪና በዚህ ሰዓት እየተሸጠበት ያለው ዋጋ በኢትዮጵያ 4 ሚሊዮን 200 ሺህ ብር እየተባለ ይገኛል። አንድ ጥያቄ ከመጠየቅ ሊጀምር፣ ይህንን መኪና በስንት የምታገኙት ይመስላችኋል? በጭራሽ እንደገመታችሁት አይደለም። መኪናው በጣም እርካሽ ነው። ከቢዋይዲ ዋጋ ጋር በሚስተካከል ሁኔታ አሁን ላይ በቻይና ለሽያጭ ቀርቧል። በእርግጥም መኪናው አስደናቂ መኪና ነው። እንደምትመለከቱት ሰባት ሰዎችን አንቀባሮ መጫን የሚችል ሲሆን በነዳጅም በኤሌክትሪክም የሚሰራ መኪና ነው። ነገር ግን ሃይብሪድ አይደለም። ይህ እንዴት ሊሆን ይችላል? ነዳጅ እየተጠቀመ ኤሌክትሪክም እየተጠቀመ ሃይብሪድ ነው እንጂ ሊባል የሚችለው ትሉኛላችሁ። በእርግጥም መኪናው ፉል ኤሌክትሪክ የሚባል መኪና ነው። ነገር ግን ነዳጅም ይጠቀማል። በጀኔራል ሞተርስ እና በውሊንግ የተሰራው ይህ መኪና በዋጋው አማካኝነት አለምን እያነጋገረ ነው። በእርግጥም ዝቅተኛው የኤሌክትሪክ መኪና የቱ ነው ተብሎ ቢጠየቅ ቢዋይዲ ሴጎል ነው ብሎ የማይመለስ ሰው አይኖርም። ነገር ግን በሚኒቫን ደረጃ ዝቅተኛው የሚባለው መኪና ይህ መኪና ነው፣ ውሊንግ ሆንግያንግ ኢአርኢቪ። ኢአርኢቪ የተባለው መህፃረ ቃል ኤክስቴንድድ ሬንጅ ኤሌክትሪክ ቬይክል የሚባል ሲሆን ነዳጁን የሚጠቀምበት ምርጥ ኢንጅን ተገጥሞለታል። ከሁሉም የሚገርመው ነገር ደግሞ ሌተስት የሚባሉ መኪኖች ያሏቸው ፊውቸር ያለው መኪና ነው።